ሁለተኛው ሳምንት ትርጓሜ ነው። ጌታ ልደቱን ያለ ወንድ ዘር ያደረገው ብለምንድን ነው የሚለው እዚህ ላይ መተርጎም አለበት። እመቤታችን በሶስት ወገን ንጽሕት ናት፤ በንጽሐ ስጋ፣ በንጽሐ ነፍስ፣ በንጽሐ ልቡና። ስላሴ ማለት ሶስትነት ማለት ነው። በስም ሶስት ናቸው፣ በአካል ሶስት ናቸው፣ በግብር ሶስት ናቸው። ሶስት ግርማ አላት ቅድስት ድንግል ማርያም፤ መወደድ፣ ባለሟልነት እና መፈራት። ቅዱስ ቅዱስ ቅዱስ ተብሎ ከሚመሰገኑ ከሶስቱ አካል አንዱ አካል እግዚአብሔር ወልድን በህቱም ድንግልና ጸንዛ በህቱም ድንግልና ወልድን ወልዳለች፣ እና ነው። ያንቺ ጽንስ ማመች እንደሌሎች ሴቶች ጽንስ ነው። ብዙዎችም ደግሞ በዘር በሩካቤ ተወልዶ ቢሆን ኖሮ አምላክነቱን ይክዱ ነበረ። ጌታ ልደቱን ከድንግል ማርያም በድንግልና ያደረገበት ምክንያት ሰው በመስታየት አጠገብ ወይም በመስታወት ፊት ለፊት ሲቆም መልኩም በመስታወት ውስጥ ያዋል፣ ግን መልኩም መስታወት ውስጥ ስላየው መስታወቱ ተተረተረ ማለት አይደለም። ጽመ ሀጣንን የሀጣንን ጥም ያበረደ ማየ ህይወት የሕይወት ውሃ ጌታ ከቅድስት ድንግል በሕቱም ድንግልና ተወልዷል። ይሄ እንግዲህ እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና የመታሰቧን ምስጢር ሲጠቁም ነው። በዛሬው መርሃ ግብራችን ላይ የሁለተኛውን ሳምንት የጥቅምት ሰባት የማሕሌተ ጽጌ የመጀመሪያውን ቀለም ትርጓሜ እነግራቸዋለሁ። በመቀጠል ሁለተኛውን የጥቅምት ሰባት የሁለተኛው ሳምንት የማሕሌተ ጽጌ ቀለም እንዲህ ይላል ተፈሲ ድንግል ዘይታምሪ ብእሴ ዘጸገይኪ ለነ አህደ እምነስላሴ እንዘት እንዘትዘብጥ ከበሮ ቅድማ የላፈ ኤፍሬም ወምናሴ ለተአምረኪ ትነግር ውዳሴ ማርያም እህቱ ለሙሴ። ወደ አማርኛ ስንተረጉመው ከስላሴ አንዱን ያበብሽልን ወንድን የማታውቂ ድንግል ደስ ይበልሽ ቤኤፍሬምና በመናሴ ጉባኤ ፊት ከበሮን እየመታች የሙሲህት ማርያም ለተአምርሽ ምስጋና ትናገራለች ይላል። አባ ጽጌ ብርሃን ወይም አባ ጽጌ ድንግል ከአባ ገብረ ማርያም ዝለ ብርሃን በመሆን ይሄም ምስጋና የደረሱላት ይሄ ሁለተኛው ሳምንት የሚደርስበት ምክንያት ወራዊ ስላሴ በዓል ስለሆነ ዘጸገይኪ ለነ ምነ ምነስላሴ ከሶስቱ አካል አንዱ አካል እግዚአብሔር የወለችልን የሚል ነክ ነውና፣ በእለቱ ይሄ ይቆማል ማለት ነው እንጂ ዝም ብሎ የሚቆም አይደለም። ስለዚህ ከስላሴ አንዱን ያስገኘሽልን ማለት ቅዱስ ቅዱስ ቅዱስ ተብለው ከሚመሰገኑ ከሶስቱ አካል አንዱ አካል እግዚአብሔር ወልድን በኅቱም ድንግልና ጸንዛ በኅቱም ድንግልና ወልዳለችና ነው። ስላሴ ማለት ሶስትነት ማለት ነው። በስም ሶስት ናቸው፣ በአካል ሶስት ናቸው፣ በግብር ሶስት ናቸው። በስም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። በአካል ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ፍም ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። የግብር ሶስትነታቸውን አብ ወላዴ አስራጺ ነው፤ ወልድን ወልዷል፣ መንፈስ ቅዱስን አስርጿል። ወልድ ተወላዲ ነው፣ ቅድመ አለም ከአብ ያለ እናት ተወልዷል። መንፈስ ቅዱስ ሰራጺ ነው፣ ቅድመ ዓለም ከአብ ሰርጿል። ይህ እንግዲህ የሶስትነታቸው ነው። በአንድነታቸው ግን በእግዚአብሔርነት በአምላክነት በፈጣሪነት በመንግስት በአገዛዝ በስልጣን በእበይ በክብር በኃይል ይህም በመሳሰለ ሁሉ አንድ ናቸውና ዘጸገይ ኪለን አህደ ምነስላሴ ቅዱስ ቅዱስ ቅዱስ ተብሎ ከሚመሰገኑ ከሶስቱ አካል አንዱ አካል እግዚአብሔር ወልድ አምስት ሺህ አምስት መቶ ዘመን ሲፈጸም ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ተወልዷል። እና ከሶስቱ አካል አንዱ አካል ወይም ከስላሴ አንዱን በህቱም ድንግልና ሳንሳ በህትም ድንግልና የወለደች በመሆኗ ዘጸገኪ ለነ አሃደ እምነ ስላሴ ከስላሴ አንዱን አካል ያስገኘሽልን በማለት አባጽዬ ድንግል ያነሳል። ይህም ከቅዱስ ገብርኤል ሰላምታ በመነሳት ነው። ቅዱስ ድንግል ማርያም ቅዱስ ገብርኤልን እንዲህ አለችው፦ ወንድን ሳላውቅ ይህ እንዴት ይሆናል አለችው በብስራት ጊዜ መልአኩም መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ከአንቺም የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላታል ስለዚህ ሶስቱን አካል አንስቷል መንፈስ ቅዱስ ብሎ መንፈስ ቅዱስን አነሳ የልዑል ኃይል ይጸልልሻል ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት እያንዳንዱን አካላት በምስጢር አንስቷልና ከዚህ ተነስቶ ከስላሴ አንዱን አካል እግዚአብሔር ወልድን በድንግልና ጸንሳ በድንግልና መውለዷን ተናገረ ዘይታምር ብእሴ ወንድን የማታውቂ ድንግል ማለቱ፣ ወንድን ስለማውላቂ እንዴት ይሆናል ብላ ቅዱስ ገብርኤልን ከተናገረችው ሰላምታ በመነሳት ነው። ያንቺ ፅንስ ማመች እንደ ሌሎች ሴቶች ፅንስ ነው። መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ በአንቺ ላይ ይመጣል፣ ወኃይለ ልዑል ይጼልለኪ የልዑል ኃይል ይጋርድሻል ብሎ ቅዱስ ገብርኤል አብስሯታልና ከዚህ ተነስቶ ይህን ተናገረ ጌታ ልደቱን እንበለ ዘርአ ብእሴ ያለ ወንድ ዘር ያደረገው በግብረ መንፈስ ቅዱስ ያደረገው ለምንድን ነው የሚለው እዚህ ላይ መተርጎም አለበት። ምክንያቱም ዘኢተአምሪ ብእሴ ወንድን የማታውቂ በማለት አባጽጌ ብርሃን አንስተዋልና ይኸውም ቀዳማዊ ልደቱን ለመግለጽ ነው። አምስት ሺህ ከአምስት መቶ ዘመን ሲፈጸም ከቅድስት ድንግል ማርያም ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ብለው ሊቃውንት ይተረጉሙታል ያለ ወንድ ዘር መወለዱ ምን ያመለክታል ይላል ሊቁ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳል ድህረ ዓለም 5500 ዘመን ሲፈጽም ከቅድስት ድንግል ማርያም ያለ አባት መወለዱ በማለት ምስጢሩን ይጠቁመዋል ሁለተኛ ደግሞ ጌታችን ልደቱን በዘር በሩካቤ ያላደረገው እንበለ ዘር ያለ ዘር እንበለ ሩካቤ ያለ ሩካቤ ያደረገበት ምክንያት የ የባህሪ አምላክ መሆኑን ለማስረዳት ነው። ሩቅ ብእሲ ቢሆን ኖሮ በዘር በሩካቤ ይወለድ ነበረ። ብዙዎችም ደግሞ በዘር በሩካቤ ተወልዶ ቢሆን ኖሮ አምላክነቱን ይክዱ ነበረ። እሱ ግን ያለ ዘር ያለ ሩካቤ በመወለድ የባህሪ አምላክ መሆኑን ገልጿል። ድንግል ብሎ ያነሳታል። በድንግልና መውለዷን ሊቁ ሲጠቁም ነው። ጌታ ልደቱን በዘር በሩካቤ አላደረገም። እንደገና ደግሞ ፍጹም ድንግል ከሆነች ነው የተወለደው። በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ። ለምን ይሄን አደረገ? ቢባል ትንቢት ተነግሯል፣ ምሳሌ ያለው ምስጢርም ነው። ትንቢቱ በኢሳያስ መጽሐፍ በተለይ በትንቢት ኢሳያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ድንግል በድንግልና ፀንሳ በድንግልና መውለዷን ታላቁ ነቢይ ኢሳያስ መስክሯልና በድንግል ማህፀን አድሯል፣ በሕቱም ድንግልና ተወልዷል። ይሄ እንግዲህ አንደኛው ነው። በተለይ ደግሞ መልአኩ ቅዱስ ገብርኤልም የቅድስት ድንግል ማርያም አምላክን በድንግልና በግብረ መንፈስ ቅዱስ ጸንሳ የመውለዷ ምስጢር ለረቀቀበት ለአረጋዊ ዮሴፍ በሕልሙ ተገልጾ ምን ነበር ያለው? ልጅም ትወልዳለች እርሱ ህዝቡን ከኃጢአታቸው ያድናቸዋል። ስሙንም ኢየሱስ ትሎ አለ በነቢ ከጌዛ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይውል ሆኗል። ትርጓሚውም እግዚአብሔር ከእኛ ጋር የሚል ነው። በማለት የኢሳያስ ትንቢት ፍጻሜ ያገኘ መሆኑን ያው መልአኩ ለዮሴፍ ነግሮታል። ማቴዎስ 1፥21-25 ላይ ቅድስት ድንግልን ፍጹም ድንግል እንደነበረች ኢሳይያስ እንደገና ከቅዱስ ገብርኤል በተጨማሪ ሉቃስም ወንጌላዊ በምዕራፋን በምዕራፍ 1:28 ላይ ምን አለ? በስድስተኛው ወር መልአኩ ገብርኤል ድንግል ወደ ነበረችው ወደመቤታችን መላኩን ገልጿል። ስለዚህ ጌታ ልደቱን ከድንግል ማርያም በድንግልና ያደረገበት ምክንያት ትንቢቱን ለመፈጸም መሆኑን ማወቅ ያስፈልጋል። ልክ እንደ ኢሳይያስ እስቅኤልም በህቱም ድንግልና ጸንሳ በህቱም ድንግልና የመውለዷ ነገር ተገልጦለት በምዕራፍ 44 ላይ እንዲህ ይላል ከቁጥር 1 እስከ ሁለት ወደ ምስራቅም ወደሚመለከተው በስተውጭ ወዳለ ወደ መቅደስ በር አመጣኝ ተዘግቶም ነበረ። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል በማለት እንግዲህ የቅድስት ድንግል ማርያምን ዘላለማዊ ድንግልና በትንቢት ተናገረ። ይኸው መቅደስ የቅድስት ድንግል ማርያም ምሳሌ ነው። በር የድንግልናዋ ምሳሌ ነው። መቆለፊያው የማይተመን ድንግልናዋ ምሳሌ ነው። አምላክ እንግዲህ የእስራኤል አምላክ ሳይከፍታት ገብቶ ሲወጣ ማየቱ ያለ ዘር ያለ ሩካቤ በህቱም ድንግልና ተጸንሶ በህቱም ድንግልና መወለዱን ሲያስረዳ ነው። አይከፈትም ሰውም አይገባበትም የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ መናገሩ ዘጠኝ ወር ከአምስት ቀን በማኅፀኗ የተሸከመችው እናቱ ቅድስት ድንግል ማርያምም ማኅተመ ድንግልና የማይለወጥ ዘላለማዊ ድንግል መሆኗን ያው ሲገልጽለት ነው። እንግዲህ እነዚህ ሁሉ የትንቢት አይለቃሎች ናቸው። ትንቢት ብቻ ሳይሆን ምሳሌም አስመስሏል። አስቀድሞ ይሆም የአዳም ከታተመሽ ምድር ድንግል ምድር መገኘቱ ራሱ አንዱ ነው። ይሁን በኦሪት ዘፍጥረት ምዕራፍ ሁለት ሰባት ላይ አዳም ከቀዳማዊ አዳም ከምድር አፈር እግዚአብሔር እንዴት እንዳበጀው ይጽፋል። እንግዲህ እቺ ድንግል ምድር ያልታረሰች፣ ያልተቆፈረች፣ ዘር ያልወደቀባት አዳም የተገኘባት ህትምት ድንግል ምድር አምሳልና በዕለተ አርብ ቀዳሚው አዳም ያለ ዘር ያለ ግንኙነት ከታተመች ድንግል ምድር እንደተገኘ ሁሉ ከቅድስት ድንግል ማርያምም ዳግማይ አዳም ወይም ሁለተኛው አዳም የተባለ እርሱ ያለ ዘር ያለ ሩካቤ በህቱም ድንግልና ተጸንሶ በህቱም ድንግልና ተወልዷል። ያቺ ድንግል የሆነች ምድር አዳም የተገኘባት ምድር የሁላችን አባት አዳምን እንዳስገኘች ሁሉ ቅድስት ድንግል ማርያምም የሁላችን ፈጣሪ ክርስቶስን በህቱም ድንግልና ወልዳለች። በተጨማሪም ከዛሽ ድንግል መሬት ካልታረሰች፣ ካልተቆፈረች፣ ካልተኮተኮተች ድንግል መሬት ከቀዳማዊው አዳም በስተቀር ማንም እንዳልተገኘ ሁሉ ከቅድስት ድንግል ማርያምም ከዳግማዊ አዳም ከክርስቶስ በቀር ከቶ ማንም አልተወለደም። ጌታን ከመወለዷ በፊት ድንግል፣ በወለደችው ጊዜ ድንግል፣ ከወለደችውም በኋላ ዘለዓለማዊት ድንግል በመሆኗ ምሳሌው ይሄ ነው። ሁለተኛው ምሳሌ የሄዋን ከአዳም የታተመ ጎን መገኘት ጌታም በሕቱም ድንግልና ከድንግል የመወለዱን ምስጢር ያስረዳል። ይኸውም በኦሪት ዘፍጥረት ምዕራፍ ሁለት ላይ እንደምናነበው ኩፋሌ አራት አምስት ላይ እንደምናነበው በተለይ ጌታ ከአዳም ጎን አንድ አጥንት ነሳ፣ ስፍራውንም ስጋ መላው ይላልና ከአዳም ከጎኑ አንድ አጥንት ስለተነሳ አካሉ ጉለት እንዳላገኘ ሁሉ ቅድስት ድንግል ማርያምም ጌታን በስጋ በወለደች ጊዜ ማኅተመ ድንግልናዋ ያለመለወጡን ነገር ታላቁ ሊቅ ቅዱስ ቄርሎስ ምን ይላል? እንግዲህ ቀዳማዊ አዳም ሔዋንን ከጎኑ ሲያስገኝ አካል እንዳልጎደለው፣ ቅድስት ድንግል ደግሞ ዳግመ አዳም የተባለ የአዳምን ፈጣሪ በስጋ በወለደችው ጊዜ ማይተመ ድንግልን ነው አልጎደለም ብሎ ይጽፋል። ሌላው አዳም ሔዋንን ወይም አዳም ሔዋን ከህቱም ጎኑ ስትገኝ ምንም ህመም እንዳልተሰማ ሁሉ ቅድስት ድንግል ማርያምም ጌታን በህቱም ድንግልና ስትወልዶ ምንም አይነት ህማማ ወሊድ አልተሰማት ነት ናትና፣ አዳም የጎኑ አጥንት በተነቀለ ጊዜ እንዳላሳመመው እንደዚሁ የገሊላ ወገን የምትሆን የአምላክ እናት ህማማ ወሊድ አላገኛትም ሲል አመስጥሮታል ማለት ነው። ስለዚህ ጌታ ምሳሌውን አስመስሎ ነው ከቅድስት ድንግል ማርያም የተወለደው ማለት ነው። ለሦስተኛው ምሳሌ የቤዛ ይስሐቅ የሆነው የይስሐቅ ቤዛ የሆነው በግ ከታተመ ግንደ ዕጽ መገኘቱ ቤዛ ዓለም ክርስቶስም ከቅድስት ድንግል ማርያም በሕቱም ድንግልና መወለዱን ያስረዳል። ሊሆም በኦሪ ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 3 ላይ ምታነቡት ነው። ይህ በግ እንግዲህ ከታተመ ጸሳቤቅ ተገኝቶ ለይስሐቅ መድኃኒት ሆኖ በሞሪያ ተራራ እንደተሰወ ሁሉ የወ ዓለምን ኃጢአት የሚያስወግድ በግ ወልደ እግዚአብሔርም እመ በግ ነባቢ ከተባለች ከቅድስት ድንግል ማርያም በሕቱም ድንግልና ተወልዶ የዓለም ቤዛ ሆኖ በቀራንዮ ተራራ በመስቀል ላይ ተሰውቷልና እንግዲህ ምሳሌውን አስቀድሞ አስመስሏል ማለት ነው። አራተኛው የእስራኤልን ጥም ያበረደ ውሃ ከታተማ ዓለት የመገኘቱ ረቂቅ ምስጢር ነው። ይኸውም በዘፀአት 17 ከ1 እስከ 7 እንደምናነበው የእስራኤልን ጥም ያበረደ ውሃ ከታተመ ዓለት እንደተገኘ ሁሉ በዘመን አዲስም ለእስራኤል ዘነፍስ ስለሚመናን ዘላለማዊ ጽማቸውን ያራቀ የሕይወቱ ጌታ ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና ይሄ ራሱ አንደኛው ምሳሌ ነው። ሌላኛው ምሳሌ ጽምአ ሶምሶንን ያበረደ ማይ ከሕቱም መንሰካ አድግ ወይም መንከሳ አድግ የሚሉታል ሊቃውን ተገኝተዋል። የሀያ መንጋጋ ማለት ነው። ጽመ ሀጣንን የሀጣንን ጥም ያበረደ ማየ ሕይወት የሆነ ጌታ ከቅድስት ድንግል በሕቱም ድንግልና ተወልዷል። እነዚህ ሁሉ ምሳሌዎቿ ናቸው። እንደገና ደግሞ ሰሎሞን በመሀሊው ላይ በምዕራፍ አራት ከቁጥር 12 እስከ 13 እህቴ ሙሽሪት፣ የተቆለፈሽ ገነት፣ የተዘጋሽ ገነት፣ የታተመሽ ጉድጓድናት በማለት የቅድስት ድንግልን ዘላለማዊ ድንግልና መስክሯል። ሊቃውንት ሲተረጉሙት በሀገራቸው ይህንን ተክል ሌባ እንዳይደርስበት፣ ሪያ እንዳይኮሳበት፣ ቀበሮ እንዳይተነፍስበት ያው በውጭ በውስጥ አጥረው ያኖሩታል። የውሃ ጉድጓዱን ደግሞ ጠላት መርዝ እንዳይበጠብጥበት ታላቅ ደንጊያ ገጥመው ያኖሩታል። እውነተኛውን የሕይወት ፍሬ ኢየሱስ ክርስቶስን ያገኘንባት የአትክልት ስፍራ ወይም ገነት የተባለች ቅድስት ድንግል ማርያም እና እውነተኛው የሕይወት ውሃ ኢየሱስ ክርስቶስ የፈለቀባት ቅድስት ድንግል ማርያም የታተመች የተቆለፈች የታጠረች መሆኗን ማለትም ዘላለማዊት ድንግል ቅድመ ጸኒስ፣ ቅድመ ወሊድ፣ ጊዜ ጸኒስ፣ ጊዜ ወሊድ፣ ድህረ ጸኒስ፣ ድህረ ወሊድ ዘላለማዊት ድንግል መሆኗን መስክሯልና ተፈስሂ ድንግል በማለት አባጽዬ ድንግል እዚህ ላይ ያወድሳታል ማለት ነው። ሌላው ደግሞ የሚገርመው ምስጢር የኢሳያስ ነው። ኢሳይያስ በተለይ በምዕራፍ 29 ከቁጥር 11 እስከ 12 ምን ይላል? ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋልና፣ ማንበብን ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ ታትሟልና ማንበብ አልችልም ይላቸዋል። ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። በማለት እንግዲህ ላዋቂውም ላላዋቂውም ጭንቅ ስለሆነችው ስለታተመች የምስጢራዊት መጽሐፍ ኢሳያስ ተናግረዋል። እንግዲህ እቺ መጽሐፍ ኢሳያስ የተናገረላት ቃል የተጻፈባት መጽሐፍ ወይም ደብዳቤ ማንም የማይከፍታት ገልጦ ሊያነባት የሚችል ፈጽሞ የሌለ የታተመች እንደሆነች ሁሉ አካላዊ ቃል ክርስቶስን በማኅፀኗ የተሸከመች ቅድስ ድንግል ማርያም ማንም ሊደርስባት ሊቀርባት የማይችል ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ዘላለማዊት ድንግል መሆኗል። በእውነት ከኢሳያስ ትንቢት ላይ እናነባለን ማለት ነው። እና እነዚህ ሁሉ ምሳሌዎች ቀድሞ ስለተገለጡ በእውነት በህቱም ድንግልና ተጸንሶ ከህቱም ድንግልና ተፈትሆ ከሌላት ከቅድስት ድንግል ልደቱን አድርጎታል ማለት ነው። ሌላው በጣም ከመጽሐፍ ቅዱስ አምሳላት በተጨማሪ የዘላለማዊ ድንግልናዋን ነገር የሚያሳውቁ የሊቃውንት ምሳሌያት አሉ። ለምሳሌ የእያንዳንዱ ሰው መልክ የሰው አይን ውስጥ ይታያል፣ የሰው አይን ውስጥ ይታያል፣ ግን የሰውየው አይን አልፈሰሰም። ሁለተኛው ሰው በመስታየት አጠገብ ወይም በመስታወት ፊት ለፊት ሲቆም መልኩም በመስታወት ውስጥ ይዋል፣ ግን መልኩም መስታወት ውስጥ ስላየው መስታወቱ ተተረተረ ማለት አይደለም። ሶስተኛ መስታወቱ ተገጥሟል። ግን የፀሐይ ጨረር በመስታወቱ ውስጥ ዘልቅ አልፋ ቤት ውስጥ ታበራለች። ግን መስታወቱ አልተተረተረም አልተሰነጠቀም። አራተኛ ስራ ስንሰራ ላብ ከግንባራችን ከሰውነታችን ወዝ ይፈሳል። ግን ሰውነታችን አልተሰነጠቀም አልተተረተረም፣ ወይም አልተቀደደም ወይም አልተሸነቆረም። ግንባራችን ሰውነታችን እነዚህ ግዙፋን ናቸው ግዙፋን ናቸው። እነዚህ ግዙፋን የርቀት ስራ ሲሰሩ እናያቸዋለን ይላል ያዕቆብ ዘእልበረዳይ። እነዚህ ግዙፋን ሲሆኑ ፍጡራን ሲሆኑ የርቀት ስራ ይሰራሉ። ረቂቅ ዘም ረቂቅ የሆነውም የባህርይ አምላክ ኢየሱስ ክርስቶስ ከቅድስት ድንግል ከስጋዋ ስጋን ከነፍሷ ነፍስ ነስቶ ሰው በሆነ ጊዜ ማይተመ ድንግልናዋ እንደዚሁ አልተለወጠም። ለምሳሌ ፀሐይ በመስታየቱ ሳትሰነጥቅ እንደምትገባ እንደምትወጣ ጨረሯል፣ እውነተኛው ፀሐይ ኢየሱስ ክርስቶስም በህቱም ድንግልና ተጸንሶ በህቱም ድንግልና ተወለደ በማለት እጅግ እጅግ የረቀቀ ታላቅ ምስጢርን ያስተምራል። ስለዚህ ትንቢት ተነግሯል፣ ትንቢቱን አይተናል፣ ምሳሌ ተነግሯል፣ ምሳሌውን አይተናል። ፍጻሜው ግን ምንድን ነው ቢባል፣ ከመትኩን መራሄ ተለ ሃይማኖት አባ ይላታል ሊቁ ቅዱስ ዮሐንስ አፈወርቅ ለደገኙ ሃይማኖት መሪቶን ዘንድ ይላታል። ያዕቆብ ዘስሩግም እንደዚህ ይላል ድንግል ወእም ድንግልም እናትም ትባላለች። እሱ እሱም አምላክ ወሰብ አምላክም ሰውም ይባላል። ስትወልደው ማህይ ተመ ድንግል ነው አልተለወጠ። እሱም ሰው ሲሆን አምላክነቱ አልተለወጠም። አምላክ ወሰብ ይባላል ድንግል ወእም በመባል ትኖራለች። ይሄ ሁለቱ የተያዙ የተሰናሰሉ ፈጽመው ሊበጠሱ ሊለያዩ የማይችሉ ረቂቅ ምስጢሮች በመሆኑ የክብር ባለቤት ጌታችን ከቅድስት ድንግል እንበለ ዘርአ ብእሲ ያለወንድ ዘር በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና ተፈስሒ ድንግል ዘይተአምሪ ብእሴ ዘጸገይኪ ለነ አሃደ እምነስላሴ ወንድን የማታውቂ ድንግል ደስ ሲበልሽ ከሶስቱ አካል አንዱ አካል እግዚአብሔር ወልድን አብበሽ አፍረተሽ አስገኝተሽልናልና ና የሚል ልዩ ምስጋና አባጽዬ ድንግል አቅርቧል። በመቀጠል የማርያም እህት ሙሴ በኤፍሪየም በምናሴ ጉባኤ ፊት እንግዲህ ከበሮን ይዛ ትመታለች ትዘምራለች ታመሰግናለች ማለቱ በኦሪት ዘጸአት ምዕራፍ 15 ከቁጥር 20 እስከ 21 እንደምታነቡት ከግብፅ ሲወጡ ጠላታቸው ፈርዖን በባህር ኤርትራ ውስጥ ሰጥሞላቸው በሙሴ በትር አማካይነት ከዛ በኋላ ሁሉም ዘምረዋል። ንሴብሆ የሚለውን ዝማሬ ማርያምም ምን ይላል? ከበሮ ይዛ ሴቶችን አስከትላ እየዘመረች በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሮ ፈረሱንና ፈረሰኛውን በባህር ጣለ ብላለች። ይሄ እንግዲህ እጅግ የሚገርም ምስጢር ነው። ሊቃውንት በብዙ አላቀው ተርጉሞታል። እንግዲህ ፈረሱ ፈረሰኛውን ፈረሰኛውም ፈረሱ ላይ ተቀመጠው ፈርዖንም ከሰራዊቱ ጋራ በፈረስ የተከተሉትም ሰራዊት መስጠማቸው በሙሴ በትር ብዙ ምስጢር ስለሚያመለክት ከቅድስት ድንግል ማርያም ጋር ምሳሌነት ያለውና ተነጻጻሪ ስለሆነ ነው። ይኸውም እቺ ሙሴ ባህረ ኤርትራን የከፈለባት በትር የቅድስት ድንግል ማርያምና የመስቀል ምሳሌ መሆኗን በጣም ብዙ ሊቃውንት አስተምረዋል። ወደ እመቤታችን ምሳሌ ስንመጣ በዘመነ ብሉይ ለሙሴ እግዚአብሔር ባመለከተው በትሩ እስራኤል ከፈርዖን ባርነት ተላቀው ጠላታቸው ፈርዖንና ሰራዊቱ በባህር ኤርትራ ሰጥመውላቸው እንደቀሩ ሁሉ በዘመነ ሐዲስም ለእስራኤል ዘነፍስ ስለሚመናን በመስቀል ስር እናት ትሆነን ዘንድ ለዮሐንስ ባመለከተው በቅድስት ድንግል ማርያም ጸሎትና ቃል ኪዳን ከዲያብሎስና ከሰራዊቱ ከአጋንንት የምንሰወር ሆነናልና በበትሯ ትመሰላለች እመቤታችን። ዳግመኛም በበትሯ አማካይነት እስራኤል ባህሩ ተከፍሎላቸው ከሐሳር ወደ ክብር ከባርነት ወደ ነፃነት ከግብፅ ወደ ርስታቸው ከነአን እንደተጓዙ ሁሉ ሚመናንም፣ በቅድስት ድንግል ማርያም ቃል ኪዳን ከሐሳር ወደ ክብር ከዘላለማዊ ሞት ወደ ዘላለም ሕይወት በግብፅ ከተመሰለች ከሲኦል በከነአን ወደ ተመሰለች ወደ ገነት ይሸጋገራሉና በሙሴ በትር ትመሰላለች እመቤታችን። ለዚህ ነው ማርያም እህተ ሙሴን አባ ጽጌ ድንግልና አባ ገብረ ማርያም ዘደ ብርሃን ያነሱ። ይህ ምስጋና እንግዲህ በሁለተኛው ሳምንት ይቀርባል። ስለዚህ ይህን ሁሉ ምስጢር በማወቅ በመረዳት እንድትቆሙ አደራላቸዋለሁ። ሁለተኛው ምስጋና እንበለ ትሳረር ምድረ ገነት ወሥነ ጽጌያት ያስተሪ በህሊና ስሉ ዛሃሎ ተአምርኪ በቋኢ ኦ መዋኢት እመአምላክ መዋኢ ንኢ ንኢ ምርእሰይ ርሞን ንኢ ከመትን ስትዮ ለጸላኢ ህዝበኪ ገፋኢ ወደ አማርኛ ስንመልሰው የገነት ምድር ሳትመሰረት የአበቦችም ውበት ሳይታይ ጠቃሚ ተአምርሽ፣ በስላሴ ሐሳብ ያለ የአሸናፊው አምላክ እናት አሸናፊት ሆይ ወገኖችሽን የሚገፋ ጠላትን ታፈርሺው ድል ትነሺው ዘንድ ከእርሞን ራስ ነይ ነይ ነይ የሚል ልዩ ምስጋና ነው። እንግዲህ በነዚህ ሊቃውንት የተደረሰው ይሄ እንግዲህ እመቤታችን ቅድስት ድንግል ማርያም በአምላክ የመታሰቧን የመታሰዋን ምስጢር ሲጠቁም ነው። እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ፣ እመቤታችን ማርያም ዓለም ሳይፈጠር በአምላክ ህሊና ታስባ ትኖር ነበር ይላል ሊቁ። ይሄ ምን ማለት ነው? እግዚአብሔርን ሁሉን አዋቂነት መናገር ነው። እንግዲህ በባህሪ ሁሉን የሚያውቅ ምንም የማይሰወረው ምንም የማይሳነው የባህሪ አምላክ እንግዲህ፣ ወልደ እግዚአብሔር ከሶስቱ አካል አንዱ አካል ወልድ ማለት ነው። በኋላ ዘመን ስጋን ተዋሕዶ ዓለምን እንደሚያድን በባህሪ እውቀቱ ቀድሞውኑ የሚያውቅ ነው። ስጋዊው እንግዲህ በርሱ ከታወቀ ዘንድ ስጋዋን ተውህዶ ወህዶ ሰው የሚሆነው ከቅድስት ድንግል ማርያም ብቻ ያለ አባት ከቅድስት ድንግል ማርያም ያለ አባት ተወልዶ ነው እና ለዳህራዊ ልደቱ እናቱ እርሷ እንደሆነች ቅድመ ዓለም በህሊናው የሚያውቃት ስለሆነ ነው። ይህን እንግዲህ ሊቁ የተናገረው እንኳን ቅድስት ድንግል ማርያም ትቅርና ዳዊት እንኳን በመዝሙር 138 ቁጥር 15 ላይ እኔ በስውር በተሰላው ጊዜ፣ አካሌም በምድር ታች በተሰላ ጊዜ አጥንቴ ካንታ አይሰወርም፣ ያልተሰላ አካሌን አይኖች አዩኝ፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ በማለት በአካል ገና ሳይወለድ በፊት ሁሉም በሚያውቀው በልበ እግዚአብሔር የታወቀ እንደሆነ ያው ገልጿል። ኤርሚያስንም ጌታችን ምን ብሎታል? በኤርሚያስ 1 5 ላይ በሆድ ሳልሰራ አውቄሃለው ከማህፀንም ሳትወጣ ቀድሼሃለው፣ ለአሕዛብም ነቢይ አድርጌሃለው በማለት በባህሪው ሁሉን አዋቂ የሆነው እግዚአብሔር ምርጫውን አስቀድሞ እንደሚጀምር፣ ኤርሚያስም ተወልዶ ወደ ምድር ከመምጣቱ በፊት የሚደርስበትን የነቢይነትን ጸጋ አስቀድሞውኑ ሁሉን የሚያውቅ በእግዚአብሔር ዘንድ የታወቀ እንደሆነ ያው ራሱ ተናግሯልና። በተለይ ታላቁ ሊቅ ማሕሌታይ ቅዱስ ያሬድ በድጓው ላይ እጅግ የሚገርም ነገር ነው የተናገረው። ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ይሳረር ምድረገነት ሀለወት ስቤት ቅድስት ቡርክት ይእቲ ማርያም እንተ ተሰምየት ሰንበተ ክርስቲያን ጽዮን ቅድስት እሞሙ ለሰማያት ወህቶሙ ለመላእክት የመላእክት እህታቸው የሰማይታት እናታቸው ቅድስት ጽዮን የክርስቲያን ሰንበት የተባለች የተመሰገነሽ በንጽህና በድንጋሌ የተለየች እርሷ ማርያም ሰማይና ምድር ሳይፈጠር የገነት ምድር መሰረት ሳይጣል ነበረች በማለት እንግዲህ በህሊና አምላክ የመኖሯን ነገር ምስጢሮን እንደወርቅ አንከብሎ እንደ ሸማ ጠቅሎ ቅዱስ ያሬድ ጽፎልናል። አባጽጌ ድንግልና አባጽጌ ብርሃን እንደገና ምናሉ የአሸናፊ አምላክና ታሸናፊ ቶይ ወገኖችሽን የሚገፋ ጠላትን ድልትነሽ ዘንድ ታፈርሽ ዘንድ ከኤርሞን ራስ ናይ ናይ ናይ በማለት እንግዲህ ይጠሯታል። ይጠሯታል እንግዲህ ማምላክ በማለት የአሸናፊ የጌታ እናትነቷን የጠቀሱት ጠላት ዲያብሎስን ድል ትነሳ ዘንድ ደግሞ ይጠይቋታል። ንኢ ንኢ ንኢ ቢለው ሶስት ጊዜ ማለት ነው። ናይ ናይ ነይ ይሏታል። እመቤታችን እመቤታችን በሶስት ወገን ንጽሕት ናት በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና። ሌላው ደግሞ ማኅደረ ስሉስ ቅዱስ ናት። ሶስት ጊዜ ነይ ነይ ነይ እያሉ ለአጽንኦ ምስክር በሁለትም በሶስትም ይጸናልና ነይ ነይ ነይ ይሏታል። በዚህ ዓለም በገነት በመንግስተ ሰማያት ያሉ ጻድቃን ሰማዕታት የሚያመሰግኗት በመሆኑ ነይ ነይ ነይ እያሉ እመቤታችን በረድኤት እንድትመጣ እነዚህ ሊቃውንት ይማጸናሉ ማለት ነው። ሶስት ግርማ አላት ቅድስት ድንግል ማርያም መወደድ፣ ባለሟልነት እና መፈራት ባለሟልነት በእግዚአብሔር ዘንድ ነው። ቅዱስ ገብርኤል እንደመሰከረ ማርያም በእግዚአብሔር ፊት ባለሟልነትን አግኝተሻል ሞገስን አግኝተሻልና እንዳለ፣ መወደድ ደግሞ በመላይክት ዘንድ ትወደዳለች። ቅዱስ ገብርኤል መጥቶ ጸጋን የተመላሽ ደስተኛ ይቶ ይደስ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ ቡርክትነሽ ማርያም በእግዚአብሔር ፊት ሞገስን አግኝተሻል እያለ አክብሮ እንደተናገራት ባለሟልነትን በእግዚአብሔር ዘንድ እንዳላት ደግሞ መወደድ በመላይክት ዘንድ አላት። መወደድ በቅዱሳን ዘንድ አላት። በተለይ ኤልሳቤጥን እንመልከታት። ገና ፅንሱ በማሄፀን ያለው ፅንስ ሰላምቷን ሲሰማ በደስታ እንደዘለለ ኤልሳቤጥም አንደበቷን በቷን ከፍ አድርጋ የጌታ ወደ እኔ ትመጪ ዘንድ እኔ ምንድነኝ እንዳለች። ቅድስት ድንግልም በቅዱስ ገብርኤልና በቅዱስት ኤልሳቤጥ ብቻ ተመስግኘ ተወድጄ አልቀርም ትውልድ ሁሉ ያመሰግኑኛል ስትል፣ እንሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ ተናግራለች። እና ቅድስት ድንግል ማርያም እንግዲህ የመወደድ ባለሟልነት አላት። የመፈራት ባለሟልነት ግን በአጋንንት ዘንድ በጣም ትፈራለች። ስለዚህ ይህን ጠላትን ታፈርሽ ዘንድ፣ ምክሩን ታፈርሽ ዘንድ ነይ ነይ ነይ። ስትመጪ ግን ከኤርሞን ራስ ነይ ነይ ነይ ይላሉ። ይህንንም ጠቢቡ ሰሎሞን በተለይ በመሀሊው ላይ መካነ ልደቷ የልደቷ ቦታ ሊባኖስ ተራራ ኤርሞን እንደሆነ ተገልጦለት ምን ይላል? ንኢም ሊባኖስ መርአት ንም ሊባኖስ እያለ ሙሽላይት ወይ ከሊባኖስ ከኔ ጋር ነይ፣ ከሊባኖስ ከኔ ጋር ነይ፣ ከአማና ራስ፣ ከሳኔር ከኤርሞን ራስ፣ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ያው ትንቢት እንደተናገረ ሙሽሪት ቅድስት ድንግል ማርያም በሊባኖስ ተራራ ተወልዳ ትንቢቱ ፍጻሜውን አግኝተዋልና የአሸናፊ አምላክ ናት። የባህርይ አምላክ የጌታ እናት ልጇ የባህርይ አምላክ ነውና፣ አሸናፊት ወይ ወገኖችሽን የሚገፋ ጠላት ዲያብሎስን ታፈርሹ ዘንድ ከኤርሞን ራስ ነይ ነይ ነይ በማለት እንግዲህ ሊቃውንቱ ሁለቱ ሊቃውንት አባ ጽጌ ብርሃንና አባ ገብረ ማርያም ዘደ ብርሃንታ ቅድስት ድንግልን ያው ያወድሷታል ማለት ነው። ሦስተኛውና አራተኛው

ነጭም ቀይም አበባ ልጅሽን ታቀፈሽ ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ቅድስት ድንግል በተአምራትና በንጽህና ዕለት በገባሽ ጊዜ ከሐዘኔ ከለቅሶ ታረጋጊኝ ዘንድ ነይ ወን ይሰናይቲ ምስለ ገብርኤል ፍሱ ስትመጪ ግን መልካም ማየ ስትመጪ ደስተኛውን ገብርኤልና ወሚካኤል ከማኪ ርህሩ እንደ አንቺ ርህሩ የሆነው ሚካኤልን አስከትለሽ ነው የሚለው ትርጓሜ መስከረም ሰላሳ በክፍል አንድ ላይ ስለተተረጎመ እዛ ላይ ሄዳችሁ እንድሰሙት ትርጓሜውን እንድታደምጡ ታደራላለው። ከዛ ደግሞ አጥንትን ከሚያለመልመው ያሬዳዊ ዝማሬ ጋር ምስጢሩን አዋህዳችሁ እንግዲህ በመንፈስ ከፍ ብላችሁ ከምስጢሩ ጋር ዘልቃችሁ በእመቤታችን በቅድስት ድንግል ማርያም ፍቅርና ጣዕመ ፍቅር ሆናችሁ ማሕሌቷ እንድትቆሙ ያው መልእክቴን በማስተላለፍ የሁለተኛውን ሳምንት የጥቅምት ሰባቱን ትርጓሜ በዚህ እፈጽማለሁ። ሰላም እግዚአብሔር ከሁላችን ጋር አይሁን።